ንጉሱ ምቤርቶና እሱ ነው የሚመስለው ሰው። በጁላይ 1900 የጣሊያኑ ንጉስ ምቤርቶ የመጀመሪያው ሞንዛ የሚገኝ ትንሽ ሬስቶራንት ውስጥ ለመብላት ይገባል። ከዛም የሬስቶራንቱ ባለቤትም ሊያስተናግደው ሲመጣ፣ የሬስቶራንቱ ባለቤትና ንጉሱ ሁለቱም ተፋጠው ይቀራሉ። የሬስቶራንቱ ባለቤት ቁጭ ንጉስን ነበረው ይመስለው እነሱም መንትዮች ልንሆን እንችላለን ብለው ቁጭ ብለው ሲያወሩ በጣም አስገራሚ ነገሮችን ስለ ራሳቸው ይረዳሉ። ሁለቱም በተመሳሳይ ቀን በተመሳሳይ ዓመት በተመሳሳይ ከተማ እንደተወለዱ ያውቃሉ። በሚገርም መልኩ ደግሞ የሁለቱም ስም ኡምቤርቶ ሲሆን የሬስቶራንቱ ባለቤት የገባች ሴት ማርጋሪታ ስትባል የንጉሱ ሚስትም በሚያስቅ መልኩ የሷም ስም ማርጋሪታ ነበረ ይህ ብቻ አይደለም ሁለቱም ወንድ ልጆች ሲኖራቸው የሁለቱም ወንድ ልጆች ስም ቪቶሪዮ ነው። ንጉሱም ይህን ሁሉ ሲያውቅ በጣም ተገረመ የሬስቶራንቱን ባለቤት ነገ ቤት ተጋብዘሃል ብሎት ከዛ ሬስቶራንት ወጣ ነገር ግን በቀጣዩ ቀን ጁላይ 29 1900 የሬስቶራንቱ ባለቤት በድንገተኛ ተኩስ ይገደላል። በዛኑ ቀን ጠዋትም ንጉስም ቤርቱ ስለ ሬስቶራንቱ ባለቤት ሞት ይናገረዋል። እሱም ከሰዓታት በኋላ በአንድ ስብሰባ ዝግጅት ላይ ይታደማል። በዝግጅቱ ላይ እያለ ግን በአንድ ስርዓት አልበኛ በሆነ ጋታኑ በተባለ ሰው ተተኩሶበት ይገደላል። እና ይህ አጋጣሚ ነው ብላችሁ ታስባላችሁ? ኤድዊን ቡዝና ሮበርት ቶድ ሊንከን በ1864 ክረምት ላይ በጀርዚ ሲቲ የሚገኝ አንድ ባቡር ጣቢያ ጋር አንድ አስገራሚ ነገር ተፈጠረ። ሮበርት ቶድ ሊንከን የአብርሃም ሊንከን የመጀመሪያ ልጅ ሲሆን በዚሽ ቀን ባቡር ለመሳፈር ከፊት ለፊት ቆሞ እየጠበቀ ሳለ ከኋላው በነበሩ ሰዎች ሳያስቡት ሮበርትን ወደ ሀዲዱ ላይ ይጥሉታል። ባቡሩም ሮበርትን ለትንሽ ሊገጨው ሲል አንድ ሰው የሮበርትን ልብስ ኮሌታ በመያዝ ጎትተ ወጣው እና ይህ ጀግና ሰው ኤድዌን ብሩስ ሲባል በጣም ታዋቂ አክተርና ለዩኤስ መንግስትም በሲቪል ዋር ጊዜ በታማኝነት ያገለገለ ሰው ነው። ሮበርት ኤድዊንን ስለሚያውቀው አመስግኖት ሄደ። ኤድዊን ግን ህይወቱን ያተረፈው ሰው የፕሬዚዳንት ልጅ እንደነበረ አላወቀም። ኤድዊን ከጊዜያት በኋላ ነበረ ከጓደኛው ያዳንኮ ሰው የሊንከን ልጅ ነው ተብሎ የተነገረው። ከሮበርት መትረፍ ከወራቶች በኋላ በኤፕሪል 14 1865 የኤድዊን ታናሽ ወንድም ጆን ዊል ቡዝ ፕሬዚዳንት ሊንከንን በፎርድ ቲያትር ውስጥ እያሉ ከኋላቸው መጥቶ በአንድ ጥይቅ ገድላቸው። አስቡት፣ አንደኛ ወንድም የሊንከንን ልጅ ሲያድን ነው አንደኛው ወንድም ደግሞ ሊንከንን ገደለው። የሮበርት ታሪክ በዚህ ላይ አበቃ። ሮበርት ሁለት የፕሬዝዳንት ግድያዎች ላይ ተጋብዞ ተገኝቶ ነበረ። ፕሬዝዳንት ጋርፊልድ በጁላይ 1881 ሲገደሉ በአቅራቢያቸው ነበረ። በሌላ ጊዜ ደግሞ ፕሬዝዳንት ማክሊ በሴፕቴምበር 1901 ሲገደሉ አብሯቸው ነበረ። ሮበርት ይህንም መገጣጠም ካየ በኋላ ይህም መገጣጠም ሮበርት ዳግመኛ የፕሬዚዳንቱ ዝግጅት ላይ ላለመገኘት እንዲወስን አድርጎታል። የአርችዱክ ፈርዲናንድ የግድያ ሙከራ በጁን 28 1914 አርችዱክ ፍራንክ ፈርዲናንድ የኦስትሮ አንጋሪያን ግዛት አልጋወራሽ የነበረ ሲሆን ሳራሆ የተባለ ቦታ ከሚስቱ ሶፊ ጋር እየጎበኙ ነበረ። በዛኑ ቀን ደግሞ የሰርቢያ ዜግነት ያላቸው ቡድኖች እሱን በዚች ቀን ለመቅደል አቅደው ጨርሰዋል። ለመጀመሪያ ግድያ ሙከራቸውም ሲሞክሩ ይከሽፍባቸዋል። ሰርቢያኖቹ ግሩፖች የአርችዱክ መኪና ላይ ቦምብ ይወረውራሉ። ነገር ግን ያ ቦምብ የአርችዲቁን መኪና ጋር ተገጭቶ ወደ ኋላ በመሄድ ከነሱ ጀርባ የነበረ ሰዎች ላይ ወድቆ ጉዳት ያደርሳል። ያም ጥቃት ከከሸፈ በኋላ የአርችዲኩ መኪና ወደ ከተማው አዳራሽ ስብሰባ ያለምንም ችግር ይደርሳል። ሰርቢያኖቹም ሴራቸው ስለከሸፈ ተበሳጩ። በሰርቢያኖቹ ቡድን ውስጥ የነበረው የ19 ዓመቱ ጋቭሪሎ ፕሪንሲፕ ተስፋ ቆርጦ ፍራንስ ጆሴፍ ጎዳና የሚገኝ ትንሽ የምግብ መሸጫ ያመራል። በዛም ሰዓት አንድ አስገራሚ ነገር ይፈጠራል። አርችዱክ ስብሰባውን ጨርሶ ቅድም በቦምቡ ፍንዳት የተጎዱትን ሰዎች ለመጎብኘት መጓዝ ጀመረ። ሾፌሩም በስህተት በፍራንስ ጆሴፍ ጎዳና ጋር ዞረ። ሾፌሩም እንደ ዞረ መንገድ እንደ ተሳሳተ ተረድቶ መኪናውን አቆምና ወደኋላ መዞር ጀመረ። የሚገርመው መኪናውን የሚያዞረው ጋብሪሎ በቆመበት ቦታ ነበረ። ጋብሪሎ ምን አይነት እድል ነው ያጋጠመኝ? በማለት ያኔ ተስፋ ቆርጦበት የሄደውን ታርጌት አሁን ከፊቱ በማየቱ በመደሰት ሽጉጥን አውጥቶ ወደ መኪናው በመጠጋት ሁለት የተኮሰ አንዱ የአርችዱክ አንገት ላይ ሲያርፍ አንዱ ደግሞ የሚስቱ ሶፊ ወደ ላይ ነበር ያረፈው። በዚህም ሁለቱም በደቂቃ ውስጥ ሞቱ። የሁለቱም ሞት በሆነ ምክንያት የመጀመሪያው የዓለም ጦርነት መነሻ መንስኤ ሆነ። በዚህም መላው ዩሮፕ ወደ ከፍተኛ ጦርነት በመግባት ወደ 20 ሚሊዮን የሚጠጉ ሰዎች ሞት መንስኤ መሆን ችሏል። አንድ መኪና የተሳሳተ ቦታ በመዞሩ ጠቅላላውን የሀያኛው ክፍለ ዘመን ታሪክ ቀየረው። የቢን ወንድማማቾች ተመሳሳይ አሟሟት። በጁላይ 1974 የ17 ዓመቱ ኔቪል ሌቢን ትንሽዬ ሞተር ሳይክል እየነዳ ሳለ በአንድ ታክሲ ይገጭና ይገደላል። በሚያስገርም መገጣጠም ከአንድ አመት በኋላ በጁላይ 1975 አንድ ነገር ድጋሚ ይፈጠራል። የኔቪል ወንድም የ17 ዓመቱ የርስኪ ኔቪን የወንድሙን ሞተር ሳይክል እየነዳ ወንድሙ በተገጨበት መንገድ ላይ ሲሄድ፣ እሱም እንደ ወንድሙ በታክሲ ተገጅቶ ይሞታል። የሚያስገርመው ነገር ታክሲው ነበረ ይህ ታክሲ ከአንድ ዓመት በፊት ወንድሙን የገጨበት ታክሲ ሲሆን፣ እሱ ብቻ አይደለም፣ ሹፌሩም ተሳፋሪውም ከአንድ ዓመት በፊት ኔቪል ሲገጭ እዚህ መኪና ውስጥ ነበሩ። ምን አይነት መገጣጠም ነው? አንድ ታክሲ ሁለት ወንድማማቾችን ገደለ። የሳቶሞ ያማጎቼ ከሁለት አቶሚክ ቦምቦች መትረፍ በኦገስት 1945 የ29 ዓመቱ ጃፓናዊ ኢንጂነር ሳቶሞ ያማጎቼ በሥራ ምክንያት ሂሮሺማ ነበረ። በኦገስት ስድስት ጠዋት ላይ ወደሚሠራበት ቦታ ሲሄድ የአሜሪካን ጦር ጀት በሰማይ ላይ ሲበራ ይስተውላል። በድንገትም ከጠዋቱ ሁለት ሰዓት ከ15 ሲል ትልቅ ብርሃን በሰማዩ ላይ በራ። የመጀመሪያው ተወንት ቦምብም እሱ ካለበት 1.9 ማይል ርቀት ላይ ተጣለ። ፍንዳታውም ሳቶሙን አሽቀንጥሮ ጣለው። በዚህም የመስማት ችግር አጋጠመው። ከዛም በተጨማሪ የሰውነቱ ግራ ክፍል በከፍተኛው ተቃጠለ። ይህ ሁሉ አደጋ ቢያጋጥመው ሳቶሙ መጠለያ በመፈለግ መጠለያ ያገኘ በዛም ቀኑን እዛው ውሎ ማታውንም እዛ አድሮ በጠዋት ወደ ባቡር ጣቢያ ተጓዘ። ሳቶሙ ናጋሳኪ ወዳለው ቤቱ ነበር የሚሄደው። ሳቶሙ ቤቱ በሰላም ደረሰ። ኦገስት 9 ሳቶሙ ፊቱና ሰውነቱ ላይ ባንዴጅ አድርጎ ናጋሳኪ ወዳለው ሥራው ቦታ አቀና። ወደ ሥራው የሄደው ከሂሮሺማ ያ ሁሉ አደጋ ደርሶበት በማግስቱ ነበረ ወደ ስራው ያቀናው። እሱም ስለጋጠመ ያተም ጥቃት ላለቀው እየነገረ ሳለ ሌላ ደማቅ ብርሃን በሰማዩ ላይ በራ በዚህም ሁለተኛው አቶሚክ ቦምብ ናጋሳኪ ላይ ተጣለ። በዚህም ሰዓት ሳቶሙ ከፍንዳታው አንድ ነጥብ ዘጠኝ ማይል ርቀት ላይ ሆኖ ነበር የፈነደው የነበረበት ህንፃም ከከፍተኛ አካል ጉዳት ጠብቆሳል። ነገር ግን በሁለቱ ፍንዳታዎች ምክንያት ለጨረር ተጋላጭ ሆኖ ነበረ። የጃፓን መንግስትም ለሳቶሙ ብቻ ነው ከሁለት አቶሚክ ቦምብ ፍንዳታ ተርፏል ብለው እውቅና የሰጡት። ሳቶሙ ለራዲሽን ተጋላጭ የነበረ ቢሆንም ከዛ ተርፎ እስከ ዘጠና ዘጠኝ ዓመቱ በህይወት ኖሮ ነበረ እና። በ2010 በውድ ካንሰር ከዚህ ዓለም በሞት ይለያል ምን አይነት ጀግና ሰው ነው የአዳምስ ና ጄፈርሰን በጁላይ 4 መሞት በጁላይ 4 1826 ጆን አዳምስ ሁለተኛ አሜሪካ ፕሬዝዳንትና ቶማስ ጄፈርሰን ሶስተኛ አሜሪካ ፕሬዝዳንት ሁለቱም ይሞታሉ የሚያስገርመው የሞቱት አሜሪካ ነፃነቷን ያወጀችበትን 50ኛ ዓመት ክብረ በዓል በሚከበርበት ቀን ነበረ ሁለቱም ሰዎች ነፃነት የታወጀበትን ስራ ሰርተዋል። ጂፈርሰን ብዙውን ጽሑፍ እሱ ሲሆን የጻፈው፣ አዳምስ ደግሞ በአህጉራዊ ምክር ቤት ውስጥ ጠንካራ ደጋፊዎች ነበሩት። እኛ ሁለት ሰዎች በአንድ ጊዜ ጓደኛሞች የነበሩ ቢሆንም ከጊዜያቶች በኋላ ግን የፖለቲካ ባላንጣዎች ሆኑ። ነገር ግን በስተርጅና ጊዜያቸው ደብዳቤ የተላላኩ ጓደኝነታቸውን አጠንክረዋል። አዳም ማሳቹሴትስ ባለው ቤቱ ሲሞት የመጨረሻ ቃሉ ቶማስ ጂፈርሰን ይተርፋል ነበር ያለው። ነገር ግን እሱ ያላወቀው ጄፈርሰን እሱ ከመሞቱ ቀደም ብሎ ነበር የሞተው። ጄፈርሰን እና አዳምስ መካከል 500 ማይል ርቀት ነበረ። በዚህም የመሞታቸው ወሬ በ1826 ሲነገር በጣም ቆይቶ ነበረ የአሜሪካ ሕዝብ ስለ መሞታቸውና በተመሳሳይ ቀን ስለ መሞታቸው ያወቀው። ይህንንም ሲያውቁ በጣም ተገርሞ ነበረ። የመገጣጠም ዳግም ይበልጥ ግራ የሚያጋቢ ያደረገው ነገር ከአምስት ዓመታት በኋላ በጁላይ 4 1831 ጄምስ ሞንድሮ አምስተኛ የአሜሪካ ፕሬዚዳንት በተመሳሳይ ቀን ይሞታል። ይህም ማለት ከአምስቱ የአሜሪካ ፕሬዚዳንት ሶስቱ በተመሳሳይ ቀን ጁላይ አራት ነበር የሞቱት። ሶስት ፕሬዝዳንት በአንድ ቀን ሶስት የመብረቅ ጥቃት በአንድ ቤተሰብ ላይ በ1899 ደቡባዊ ጣሊያን የምትገኝ ታሮንቶ የምትባል ቦታ ላይ አንድ አስደንጋጭ አደጋ ይከሰታል። ሮላ ፕሪማርድ የተባለ ሰው የቤተሰቡ ጓሮ ላይ ቁሞ ሳለ የዘነበ በነበረው ዝናብ ምክንያት መብረቅ ነበረ። መብረቁ ሮላን መቶ ገደለው። ይህ ነገር ከተፈጠረ ከሰላሳ ዓመታት በኋላ በ1929 በድጋሚ የሮላ ልጅ መብረቅ ይመታዋል። የሚያስገርመው የሮላ ልጅ አባቱ ቆሞበት የነበረው ቦታ ላይ ሆኖ ነበረ በመብረቅ የተመታው። በዚህም የሮላ ልጅም ይሞታል። ቤተሰብና ጎረቤቶቹ በነገሮቹ መገጣጠም በጣም ተደናግጠዋል። ግን ታሪኩ እዚህ ላይ አያበቃም። በኦክቶበር 8 1949 የሮላ የልጅ ልጅ አያቱ ቆሞበት የነበረው ጓሮ ላይ ቆሟል። በሰዓቱ ደግሞ ዝናብ እየዘነበ እና ደመና ደግሞ ሰማዩና ጨልሞት ነበረ በዛ ሰዓት ነበረ መብረቅ እንደገና በሶስተኛ ጊዜ መጥቶ የሮላን የልጅ ልጅ መጥቶ ይገደለው። መብረቁም ሶስት ትውልድን በተመሳሳይ መንገድ በተመሳሳይ ቦታ አጠፋቸው። መብረቅ በሕይወት ዘመናችን ሊመታን የሚችልበት ዕድል ትንሽ ሆኖ ሳለ ግን እነዚህም ቤተሰቦች ሶስት የመግደሉ በጣም ግራ የሚያጋባ ነገር ነው። የሮላን ቤተሰቦች አሟሟት በጋዜጣ ላይ እና በመጽሐፍ ላይ አስገራሚ ግጥጥሞች በሚለው ታትመው ለሕዝብ ቀርበዋል። አሳዛኝ ታሪክ። ይህ ሰው ክርስቶፈር ሪቭ ይባላል። እናም ሁላችንም ሱፐርማን በሚለው ፊልም ላይ እናውቀዋለን። ነገር ግን በ1995 ፈረስ በሚጋለብበት ወቅት ከፈረሱ ሊወድቃል የሚጋለበውን ፈረስ የክርስቶፈር አከርካሪ አጥንት ላይ ቆሟል። ይህም አደጋ ክርስቶፈርን ከወገቡ በታች ፓራላይዝ እንደሆነ ያደርገዋል። በሰዓቱ 32 ዓመቱ ነበረ። ዶክተሮች ፈረሱ አሁን ከረገጠው ቦታ አንድ ሚሊሜትር ጠጋ ቢል ፓራላይዝ የሚሆንበት እድሉ ጠባብ እንደነበረ ተናግረዋል። ክርስቶፈርም በአደጋው ተስፋ ሳይቆርጥ ከሚሊዮን ብር በላይ ለህዋስ ግን ለመረመር አሰባስቧል በሚያሳዝን ሁኔታ በ204 ማለትም በ52 ዓመቱ በሞት ተለይቷል።